ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ፣ ሰላም ሁኑልኝ። ዛሬ ደስ በሚል ሰፕራይዝ ብሩክና ሀይሚ መጥተውልናል። በጣም ነው ደስ ያለን ሁላችንም። ያው ፖስት ካደረጉ ጀምሮ ብዙ ኦዲየንሶቻቸው ብዙ ዩቲዩበሮች ሲሰሩ ነበር። በጣም ተደስተናል ሁላችንም ያንን ማመን የሚያውቅት የአመቱ ትልቅ ሰርፕራይዝ እንበለው፣ እንግዲህ ብሩኬ በጣም ጠንካራና ና በጣም ጎበዝ ልጅ ነው። ጀግና ነው፣ የሀይሚዬ ጀግና። እንግዲህ በጥሩ እና በትልቅ በሆነ ባልተጠበቀ ሰፕራይዝ ተገልጧል። ከተወሰነ ጊዜያት በፊት አንድ እንትን ሲያዘዋውር ነበር የሆነ ንግግር ያው ኢንስታግራም ላይ ይሁን በቲክቶክ ላይ ብቻ፣ እናቴ ልጅ ሆኜ መኪና ገዛልሻለሁ ቤት እገዛልሻለሁ ያልኩትን ነገር አድርገዋለሁ ነው እንደዛ የሚል ነገር፣ ግን በጣም ደስ ብሎኛል። ሰው ያስባል፣ ሀሳቡ ላይ ደግሞ ከለፋ ሀሳቡን እግዚአብሔር ያሳከዋል ማለት ነው። ያው አንድ ነገር የምንፈልግ ከሆነ የእኛም እንቅስቃሴዎች ያስፈልጋሉ። ስንፍናን እግዚአብሔር አይወድም። ግን እኛ ስንተጋና እግዚአብሔርን የምንፈልገውን ነገር ስንጠይቀው ሁልጊዜ ይሳካል። ሁልጊዜ ቀዳሚ ነን። ብሩክ ደግሞ በጣም ጎበዝ፣ የሀይሚዬ ጀግና፣ ያስበውን ነገር የሚተገብር ምንም አይነት ክፉ ጸባይ የሌለበት ልጅ፣ ጨዋ ልጅ፣ ለዓላማው ደግሞ የሚተጋ ደግሞ ከጎኑ ደግሞ ሀይምዬን የመሰለች ጀግና ሴት ሰጥቶታል። ምክንያቱም ብዙ ጊዜ ሲናገር አንዳንዴ ሲናገር ወደ መስመር እንድገባ ያደረገችኝ ያስተካከለችኝ ብዙ ነገሮች መስመር እንዲይዙ ያደረገችኝ ሀይሚዬ ነች ብሎ ሲናገር እንሰማዋለን። ሀይሚዬም በጣም አስተዋይ ልጅ ነች፣ ብሩክም አስተዋይ ነው። እኔ በጣም ነው የተደሰትኩት በእውነት የሰው ልጅ በተለያየ ጊዜያት የተለያየ ምኞት ይመኛል፣ የተለያየ ህልም ይኖረዋል። ህልማቸውን ብዙ ጊዜ ወደ ማሳካት እየሄዱ ያሉ ልጆች ማያቸው ሀይምዬና ብሩክን ነው። ያው ሌሎችም አሉ፣ የሉም ማለት አይደለም። ግን በቅርብ ጊዜ ውስጥ ኦዲየንስ ብዛት፣ የሰብስክራይብ ብዛት፣ የእይታዎች ብዛት፣ ተከታዮችን የማፍራት እና ተቀባይነትን የማግኘት በሰዎች የመወደድ ጸጋ ስኬታማ የሆነ ነገር እግዚአብሔር ሰጥቷቸዋል። እውነት በእነዚህ ልጆች ላይ እኔም አይቼ ነው የወደድኳቸው አይደል? ሌሎችም እንደ እኔ ሌሎች የተለያዩ ሰዎችም እንደዚሁ አይተው ነው አክብረዋቸው፣ ወደዋቸው፣ ናፍቆዋቸው። ዛሬ እንኳን አየሁኝ በእውነት የሰው ልጅ። እንደውም አሁን ዘገቼ ነው የሰራሁት የተለያዩ የሰው ልጆችን ደስታ እያየሁ ነበር። እንደውም ከነጋ ጀምሮ ነበር ብዙዎቹ ሲለቅ። አንዴ ከዱባይ ገብቶ ነው በቃ፣ ገባ፣ መኪናችን ገባ፣ መኪናቸው ከዱባይ ገባ እየተባለ ያው ለነሱ ደስታ የሰው ደስታ የሚያስደስታችሁ ሁሉ እንደ እግዚአብሔር እናንተን ደስታ ይስጣችሁ ነው ለው። በጣም ብዙዎቹ ሲያንሸራሸሩት ነበር የእነሱን ከመኪናቸው ጋር ከፖሰቱ ጀምሮ እኔም አይቼዋለሁ ግን እስኪ ከእነሱ ደግሞ ልስማ እነሱ ይምጡ ይሄ ነገር ምንድን ነው ህልም ነው እውን ነው እስቲ መጥተው ይናገሩ ይሄ ሽልማትም ቢሆን የተለያየ ነገር ቢሆን ፕራንክስ ቢሆን ብዬም ግራ ገባኝ በቃ እኔ በእርግጥ በጣም አደንቀዋለሁ ብሮክን በቃ፣ ለአላማ የቆመ ልጅ ነው። የእናቱን ደስታ የሚፈልግ ልጅ ነው። ያደርገዋል፣ ያሳካዋል ብያለሁ። ግን ከእንዱ በቅርብ ጊዜ ውስጥ ይሄን ነገር በማድረጉ እውነቱን ልናደንቀው ያስፈልጋል። በጣም ነው እኔ ደስ ያለኝ በጣም ከምላችሁ በላይ። ከጓደኛ ጋር ተደዋውለን በጣም ነው ብታዩ የምናወራው ነገር ያስቅ ነበር። በጣም ነው የተደሰት ነው። እውነትሽና እውነትሽና እውነት ነው ግን እያለን በቃ በጣም ከመደሰታችን የተነሳ እና እግዚአብሔር መልካም ነው። እግዚአብሔር እንኳን ይሄን ድንቅ ነገር አደረገላቸው። እንኳን ቀልብና ልቦና ሰጣቸው። በዚህ በልጅነታቸው ዘመን እንኳን እግዚአብሔር ልቡን አሰጣቸው፣ ማስተዋልን ሰጣቸው። ወደ አላማቸው፣ ወደ ህይወታቸው፣ ወደ ትኩረታቸው እንዲሄዱ እግዚአብሔር እንኳን ረዳቸው ነው። ለእውነቱ ነው በዚህ እድሜ አንድ ንብረት መያዝ ቀላል አደለም። እግዚአብሔር ሲረዳ ነው። እንደ እናታቸውም ጸሎት ነው የሚመስለኝ እውነት፣ የእና ጸሎት፣ የእሱም መትጋት፣ የእሱም ማስተዋል፣ የእሱም ደግሞ ጥሩ ጥሩ ጓደኞች በዙሪያው ስላሉ። የተለያዩ እኮ ጓደኞች ይኖራሉ። እናጥፋ ገንዘብ፣ እንጠጣ፣ እንጫወት፣ እንጨፍር የሚሉ ጓደኞች አሉ። ከዛ ሁሉ እንዲጠብቃቸው ነው ዘውትር ጸለቱ በእውነት ሁልጊዜም ሳስበው ከክፉ ጓደኞች እንዲጠብቋቸው ነው። ምክንያቱም ብዙ ጥሩ ልጆች ይኖሩና መሀይል ላይ የሚቋረጥባቸው ብዙዎች አሉ። ምክንያቱም አጓጉል ጓደኛ ይኖራቸውና ይበላሻሉ። እነዚህ ደግሞ ከቡታጅራ የመጡ ልጆች በጣም ጥሩ ልጆች ናቸው። ሳያቸው አንድ ነው አላማቸው። ሁሉም ለአላማቸው ነው የሚተጉት። ከዛ ውስጥ ብሩክ እንግዲህ እንኳን እግዚአብሔር ረዳ፣ እንኳን ሃይሚዬም ተደሰተች። ሃይሚን ራሱ ለማስደሰት እሱም እንደተናገረው የእኔ ስኬት በጣም ያስደስታታል ሃይሚ የእሷን ደስታ ደግሞ ማየት ነው ምፈልገው እያለ ነበር። እሷም ስትመጣ ማመን አቅቷታል፣ ተደስታልናለች። እግዚአብሔር ከዚህ የበለጠ የበለጠ ነገርን ያድርግላችሁ። እናንተ እግዚአብሔርን ለምኑት እንጂ እግዚአብሔር ሁልጊዜ መልካም ነው። ልጆቹ የጠየቁትን ነገር እግዚአብሔር ይፈጽማል። ግን የእኛ ትጋትና የእኛ አካሄድ ነው እዚ ጋ ዋናው ነገር፣ የእኛ አካሄድ በምን መስመር ውስጥ ሆነን ነው እግዚአብሔር የምንጠይቅበት መንገድ ነው። እነዚህ ልጆች ይሰራሉ፣ ይለፋሉ። ኦዲንስን ለማስደሰት ሁልጊዜ ይሰራሉ። ሁልጊዜ ሳይታክቱ የተለያዩትን ነገሮች ይሰራሉ። ኦዲንሶቻቸውን ያመሰግናሉ፣ ያከብራሉ። ሰውን ይወዳሉ። በሰው ልጆች ነገር ውስጥ ሁሉ ይተባበራሉ። ሁልጊዜ የብዙዎችን ቻይና ሁሉ ያሳድጋሉ። በቃ ቅን ልቦና አላቸው፣ የዋሆች ናቸው። ቤተሰቦቻቸውን ደግሞ የሚያከብሩ ናቸው። ወንድሞቻቸውን፣ ጓደኞቻቸውን ሁሉ የሚያከብሩ ሁሉም ሰው ተያይዞ እንዲያደግ የሚፈልጉ ልጆች ናቸው። በዚህ መንገድ ስትሄድ ደግሞ እግዚአብሔር ሁልጊዜ ከአንተ ጋር ይሆናል። ከጠማማው ጋር እንደዛው፣ ከቀና ጋር እግዚአብሔር መልካምን ነገር ያደርጋልና እግዚአብሔር ስላደረገላቸው ነገር በእውነት እግዚአብሔር ይመስገን፣ ደስ ብሎኛል። ከዚህ የበለጠን ነገር ያደርግላቸዋል። ትልቅ ቦታ ደግሞ ደርሰው የሚፈልጉትን ነገር ሁሉ ተሟልቶላቸው እንድናይ እግዚአብሔር ያብቃን ነው የምለው። በጣም ደስ ብሎኛል በእውነቱ። እንግዲህ ሌላው ደግሞ ዛሬ ሄሉንም ትንሽ ትንሽ ልበል። በዚሁ አስታኪም ግን ሄሉንም አይቻት ነበረ። ዛሬ ያው በስልክ ጓደኛቸው ልታገናኛቸው ሞክራለች። ሁለቱ በስልክ መግባባት አልቻሉም። ግን እኔ ደግሞ የኔ ሀሳብ ምንድን ነው እንደዚህ በሚዲያ ላይ ሳይሆን በውስጥ ከሚዲያ ጀርባ ብታገናኛቸውና የልብ የልባቸውን፣ እሷን መጀመሪያ ታረጋጋት፣ ሄሉ ተረጋግታ በደንብ ከሄሉ ጋር መጀመሪያ ያለውን ነገር ጨርሳ፣ ጓደኛዋ ሄሉን አነጋግራ አሳምና፣ ከዛ በኋላ አስፈላጊ ከሆነ ሁለቱንም ከካሜራ ጀርባ ብታነጋግራቸው ጥሩ ይመስለኛል ብዬ ነው አስበው። ምክንያቱም ሁለቱም ድንገት ነው የደወለችው፣ እንደሚመስለኝ እዚህ ሚዲያው ላይ ስናያት ድንገት ነው ደውላ ናቴን ያገኘችው የሄሉ ጓደኛ። ያው ናቴ ደግሞ ጥሩ ጥሩ መልሶችን አልሰጣትም። ትንሽ ከና የሚደስት ጋርችንም ስ ስላየሁኝ ልናገር ብዬ ነው። ይሄ ከካሜራ ጀርማ ነው መፈጸም ያለበት። መጀመሪያ እንደውም ናቴን ማነጋገር አለባት፣ ምክንያቱም ስለሄሉ የምታውቀውን ነገር ሁሉ እናቴን አናግራው ተጨርስና፣ ከዛ በኋላ ሁለቱ ስክን ብለው በተረጋጋ መንፈስ እንዲነጋገሩ ብታደርጋቸው በጣም ደስ ይለኛል። ግን ይህንንም ስላደረገች ጓደኛዋ እግዚአብሔር ይባርካት። በእውነት በጣም መልካም ጓደኛ ነች ያለቻት፣ እግዚአብሔር በእውነት ይባርካት ነው የምለው ደምኮ ብሩክን ደግሞ አይተነዋል። በትንሹ በጓደኛው ነገር ውስጥ ጣልቃ ገብቶ በእያብና በኤፍሬም በወንድም በጓደኛው ውስጥ መሀል ያለውን ችግር ለመፍታት አስታራቂ ሆኖ በትንሹ መቶልን ነበር ዛሬ። እና እያብ እውነቱን ነው ብሩክ እያብና ኤፍሬም በማላቸው ማንም ሰው ጣልቃ ማስገባት የለባቸው። ልጁ ይህን ያህል መሄድ የሚለበት ይህን ያህል ርቆ ለአንቺ የሚያስፈልግልሽ አይደለም። አደለም ከሱ ጋር ያለሽ ግንኙነት ጥሩ አይመጣም፣ አንቺ በፃነትሽ ነው ያፈቀርሽው ብሎ ለእያብ የሚወስንላት አይደለም። ቤስት ፍሬንዷ ከሆነ ይሁን በሌላ ነገር ይርዳት፣ ይመካከል፣ ጓደኝነታቸው ይቀጥል። በሰው ፍቅር መግባት ምንም አያስፈልግም ብዬ ነው በዚህ ላይ ትንሽ ሀሳብ የምሰጠው። ምክንያቱም አፍቅራው አውድዳው ወዳው ነው ወደ እሱ የመጣችው እያል። ስለዚህ ፍቅሯን ማስቀጠል ነው ያለባት፣ የሰው ወሬ መስማት የለባትም። ያመጣው የሚለው ዳጊ የሚባለውም ሰውዬ እሷ ወዳ እና ፈቅዳ በተቀበለችው ነገር ላይ ጣልቃ ገብቶ ሀሳብ መስጠት የለበትም፣ በማላቸው መግባት የለበትም። ጓደኛው ደግሞ ብሩክን ጣልቃ ገብቶ ለማስታረቅ ስለሞከረ በጣም ደስ ብሎኛል ብሩክ ይመችህ እግዚአብሔር መልካም ስላደረገልህ እኛም ደስ ብሎናል እንግዲህ መጨረሻችሁን ያሳምርላችሁ ይደርብላችሁ ነው ለመኪና በሚቀጥለው ደግሞ ቤት በሚቀጥለው ደግሞ የሀይሚ ደግሞ ሱፐር ማርኬት እንግዲህ እግዚአብሔር ይሳካላቸዋል ብዬ አስባለሁ እግዚአብሔር ሁሉን ያደርጋል ስለነበረን ጊዜ ሁሉ አመሰግናለሁኝ ተባረኩ የምታዳምጡኝ ሁሉ